ሰላም እንዴት ናችሁ? ዴት የጂኔስ ዩቲዩብ ቻናል ተከታታዮች፣ በዛሬው ፕሮግራም ላችሁ የቀረብኩት የኢትዮጵያ አየር መንገድ ስለ ፕሪ ትሬኒንግ እና ስለ ትሬኒንግ ሂደቱ ይሆናል። ፕሪ ትሬኒንግ የሚባለው ሁሉንም ነገር ከጨረሳችሁ በፊት ከሜዲካል ሜዲካል ከመስጠታችሁ በፊት የሚደረግ ነገር ነው። ለፕሪ ትሬኒንግ ይጣራ ትጠራላችሁ ብዙ ጊዜ ይህም የሆነው ሁሉንም ኤግዛሙንም ፕሪ ስክሪንጉን ዲፕ ስክሪንጉን ኤቭሪቲንግ ጨርሳችሁ ቢፎር ሜዲካል የሚደረግ ነገር ነው ፕሪ ትሬኒንግ። ስለ እሱ አንዳንድ መረጃዎች ያላድርጋችኋለሁ። ሁለተኛ ደግሞ ስለ ትሬኒንግ ሂደቱ ትሬኒንጉን ስትወስዱ ምን ምን ትሬኒንጎች እንደምትወስዱ አንዳንድ መረጃዎች ያላድርጋችሁ ወደድኩኝ። በመጀመሪያ ደረጃ ፕሪ ትሬኒንግ በአየር መንገዱ የቅጥር ሂደቱን ሁሉንም ሂደቶች ጨርሶ ከሜዲካል በፊት በአየር መንገዱ የሚቀጠሩ የተለያዩ የስራ ክፍሎችን ለምሳሌ ካቢን ክሩ፣ ቴክኒሽያን፣ ማርኬቲንጎችን፣ ፓይለት ትሬኒንግ የሚወስዱትን ሁሉንም ዲፓርትመንት የሚሞላ ፎርም ነው። ከፕሪ ትሬኒንግ በፊት ያንን ፎርም ሄዳችሁ ትሞላላችሁ ማለት ነው። የመጀመሪያው ትሬኒንጉ ማለት ፎርሙን ስትሞሉ ትሬኒንግ ስኩል ከመግባታችሁ በፊት የመስጠት የሚገባችሁ መረጃዎች አሉ እና እነሱን መረጃዎች ነው ፎርሙ የያዘው። ለምሳሌ የመጀመሪያ ኢንፎርሜሽን የመጀመሪያ ኢንፎርሜሽን ስም፣ የተማራችሁበት ቦታ፣ የትምህርት ደረጃ፣ እድሜ እንደገና ደግሞ ሪፈረንስ ፐርሰን የምንለው ማለት ነው። በሌላም ቦታ ይጠቀሳል። ለምሳሌ አንዳንድ ጊዜ ሲቪ ላይ ሬፈረንስ ፐርሰን አስቀምጡ ይባላል። ስለ እናንተ ምስክርነት ሊሰጥ የሚችል ስለ እናንተ ዛጋ የቅርብ ዘመድ ያልሆነ ግን የቅርብ ቤት ሰው የሆነ ስለ እናንተ በቂ መረጃ ያለው ሰው ምክንያቱም እናንተ የሰጣችሁት ኢንፎርሜሽን ስለ ማንነታችሁ ክሮስ ቼክ የሚያደርጉበት ነገር ነው እና። የነዛ የሶስት ሰዎች ሪፈረንስ አድራሻ፣ ፎን ነምበር፣ አድራሻቸውን ታስቀምጣላችሁ ማለት ነው። ዝምድና መኖር የለበትም ከነዚህ ሰዎች ጋር። ሌላው የትምህርት ደረጃ የህይወት ታሪክ ፎርም ነው። አጠቃላይ የመንግስት መስሪያ ቤትም ሆነ ሌሎች ቦታዎችም ቅጥር ስት ከመጀመራችሁ በፊት መሙላት የሚገባው ፎርም አለ። እሱ እነዚህ ጠቅላላ ዲቴይል የትምህርት ደረጃችሁን፣ የቤተሰብ ሁኔታችሁን ማግባት አለማግባታችሁን፣ ልጆች ካሉ የልጆች ሁኔታ ስንት ልጅ አለው፣ አንድ ልጅ አለው፣ ሁለት ልጅ አለ። ከዛ የልጆቻችሁ እድሜ፣ ስማቸው፣ ፎቶግራፋቸው ይያዛል። ሌላው የወንጀል ሪከርድ ካለባችሁ ይጠይቃል ፎርሙ። የድራግ ወስዳችሁ ታውቃላችሁ ወይ በህይወታችሁ ውስጥ በየትኛውም ዘመናችሁ ውስጥ ድራግ ተጠቅማችሁ ታውቃላችሁ የሚል ጥያቄ አለው። እሱን ትሞላላችሁ። አምስት ፎቶግራፍ አዘጋጁ ይባላል። አራትቱ ፎቶግራፍ እዛው የሚለጠፍ ነው። አንደኛው ፎቶግራፍ ግን ለሜዲካል ይዛችሁት የምትሄዱት ነው። እዛ ሲሰጧቸው ሜዲካላችሁን ስጨርሱ የሚያያዝ ይሆናል ማለት ነው። ይህ ሁሉ ካለቀ በኋላ ሁለት ደብዳቤ ይሰጧቸዋል። አንደኛው ደብዳቤ ለሜዲካል ዩኒት፣ እዛው አየር መንገድ ግቢ ውስጥ ያለ ሜዲካል ዩኒት አለ። እዛ ሄዳችሁ ሜዲካል ትሰጣላችሁ። ሁለተኛ የወንጀል ነው። ወንጀል ፖሊስ ሄዳችሁ ነው። ብዙ ጊዜ አሻራ የሚሰጠው ጥቁር አንበሳ የሚገኘው ጥቁር አንበሳ አካባቢ የሚገኘው የአሻራ መስጫ ቦታ አለ እዛ ይሰጣል ማለት ነው። አንድ ፎቶውን ግን ለሜዲካል ይሰጣችሁ በዛ ውጤታችሁ ላይ የሚያያዝ ይሆናል ማለት ነው። ከዚህ በፊት ስለ ሜዲካል ምን ምን ምን ሜዲካል ላይ እንደሚሰጥ ምን አይነት ቼክአፕ እንደሚደረግ ከዚህ በፊት በሰራሁላችሁ ቪዲዮ ላይ አለ። ስለ ፕሪትሬኒንግ ተብሎ የምትጠሩት ይሄ ነው። በቃ ፕሪትሬኒንጉን ፎርሙን ከሞላችሁ በኋላ ሁለት ደብዳቤ ይዛችሁ ነው የምትሄዱት ማለት ነው። ወደ ሁለተኛው ሀሳብ ስመጣ የኢትዮጵያ ኤርላይንስ አቬሽን ዩኒቨርሲቲ ካብን ክሩ ትሬኒንጎች ምን ምን ናቸው? ምን ምን ትሬኒንጎች ይሰጣሉ? እነዚህን ትሬኒንጎች በምን ያህል ፐርሰንት እያመጣችሁ ማለፍ አለባችሁ? ትሬይኒንጉ ምን ምንድን ነው የሚለውን ነው ይዤላችሁ የምጣሁት። አንደኛው ቤዚክ ካብን ክሩ አቬሽን ሴፍቲ የሚል ነው። ያው አቬሽን ና ወይም የበረራ አስተናጋጅነት ና ሴፍቲ የማይነጣጠሉ ነገር ናቸው። ስለዚህ ስለ ሴፍቲ ፖሊሲ ና ፕሮሲጀር ትማራላችሁ። አይሮፕላን አደጋዎች በተመለከተ አይሮፕላን ላይ ብዙ ጊዜ አደጋዎች ይገጥማሉ ተብሎ ይገመታል። ስለዚህ አይሮፕላን ላይ ሊገጥሙ የሚችሉ ችግሮችን ወይም አደጋዎች ተብሎ ስለ ቅድመ ጥንቃቄ ይነገራቸዋል። ይህን ስንል የተለያዩ አይነት የአይሮፕላን ታይፖች አሉ ና እነሱን እያንዳንዳቸው የአደጋ ጊዜ መውጫቸው የአይሮፕላኑ በሮች ምንድን ነው፣ በዚህኛው አይሮፕላን የምታደርጉት በዛኛው አይሮፕላን እያንዳንዱ፣ ይሄንን ቲዎሪ ከተማራችሁ በኋላ ፕራክቲካሊ በየአይሮፕላኖቹ እየገባችሁ በደንብ ታዩታላችሁ ማለት ነው። ሁለተኛው ኮርስ ዳንጀረስ ጉድ ኤንድ ሬጉሌሽን የሚላለ ይሄ በኢንተርናሽናል ኤር ትራንስፖርቴሽን አሶሲሽን የተቀመጡ ህጎችን አይሮፕላን ላይ የማይጫኑ ነገሮች ምን ምንድን ናቸው? ይሄ በኢንተርናሽናል ኤር ትራንስፖርቴሽን አሶሲሽን የተቀመጡ ህጎችን በተመለከተ ዲቴይል ትማራላችሁ ፕራክቲካልም ታያችኋላችሁ ማለት ነው። በቲዮሪም በፕራክቲስም ነው። አይሮፕላን ላይ የማይጫኑ ዳንጀረስ ነገሮች አሉ እና እነሱን በተመለከተ ዲቴይል ይሰጣችኋል ትሬኒንጉ ማለት ነው። ሶስተኛው ካብንክሩ ሄልዝ ኤንድ ፈርስት ኤድ ነው። ካብን ሄልዝና ፈርስቴድ ፎከስ የሚያደርገው መንገደኞች የሚያጋጥማቸው ችግር በመንገድ ላይ ያሉ የእናንተ ኃላፊነት ነው የሚሆነው። ምክንያቱም አንዳንድ ጊዜ እርታታክ ያለባቸው፣ ፕሬሸር ያለባቸው፣ ስኳር ያለባቸው እንዲሁም ሳይናገሩ አውሮፕላን ውስጥ ምጥ የሚይዛቸው ሰዎች አሉና ለእነዚህ ፈርስቴድ መስጠት የመጀመሪያ ደረጃ ሕክምና ማድረግ የሚያስችል ስልጠና ይሰጣቸዋል ማለት ነው። እና እዚህ ጋር የህልዝ ተማሪ የሆናችሁ እድላችሁ ሰፋ ያለ ይሆናል፣ ለካብንክሩ ለመሆኑ ማለት ነው። ምክንያቱም አድቫንቴጅ ይኖረዋል። በጣም ታገለግላላችሁ ህልዝ ስትሆኑ ማለት ነው። አራተኛው ቤዚክ ካብንክሩ ግሩሚንግ ነው። ግሩሚንግ የምንለው ስለ አንድ ካብንክሩ የሆነ ሰው ላይፍ ስታይሉ ምን መሆን አለበት፣ ስታንዳርዱን የጠበቀ ነው ወይ የሚለውን ስለ ላይፍ ስታይላችሁ፣ ስላለባበሳችሁ፣ ስለምትቀቡት ሜካፕ የሚያስተምር ይሆናል። ሌላኛው ደግሞ ዩኒፎርም ፕሮቶኮል ዩኒፎርም የአየር መንገዱን ዩኒፎርም እንዴት ነው የምትለብሱት፣ ስታንዳርድ አለው። ስታንዳርዱን እንዴት አርጋችሁ መጠበቅ እንዳለባችሁ፣ ምን አይነት ሰዓት ነው መጠቀም ያለባችሁ፣ ምን አይነት ሊፕስቲክ ከለር፣ ምን አይነት ጥፍር ቀለም ከለር፣ ምን አይነት ጸጉር፣ ምን አይነት ሜካፕ የሚለውን አጠራ አድርጎ የሚያሳይ ትሬኒንግ ነው ማለት ነው። አምስተኛው ኢንፍላይት ሰርቪስ ነው። ኢንፍላይት ሰርቪስ የምንለው ያው በረራ ላይ ኢኮኖሚ ክላስ እና ቢዝነስ ክላስ የሚባል ነገር አለ። ኢኮኖሚ ክላስ ሎ ክላስ ወይም ኖርማል ክላስ ነው። ቢዝነስ ክላስ ደግሞ ሃይ ስታንዳርድ ላላቸው ሰዎች የሚሰጥ ነው ሰርቪስ። ስለዚህ እሱ ላይ ደግሞ ለኢኮኖሚ ክላስ ምን ምን ሰርቭ ይደረጋል፣ ለቢዝነስ ክላስ ምን ምን ሰርቭ ይደረጋል፣ የሚቀርሙ ምግቦች ምንድን ናቸው፣ ፍሪዲቲ የሚለውን ታዩበታላችሁ። ሰርቪሱ የሚቀርበው ምግብ የሚቀርበው መጠጥ ከየክላሱ ስለሚለያይ ይህን ዲቴይል በፕራክቲስም በቲዎሪም ይነገራቸዋል። ከዛ ዲዩቲ ፍሪ እቃዎችን አይሮፕላን ውስጥ እንዴት መሸጥ ትችላላችሁ የሚለውም፣ ከዛ ካርዶችን አጠቃቀም፣ እዛ ጋ የሚከፈለው በካርድ ስለሆነ ካርድ አጠቃቀምም ትሬኒንግ ትወስዳላችሁ ማለት ነው። ሌላኛው አቪዬሽን ሴኩሪቲ ነው። ፎከስ ይሄ በጣም ሲሪየስ የሆነ ነገር ነው። ፎከስ አድርገው ያስተምሯቸዋል። ምክንያቱም የተለያየ ባህሪ ያለው የተለያየ ፓሴንጀር ስለሆነ የሚመጣው እዛ ውስጥ ከዲፊካልት ፓሴንጀር ጋር ሀውቱ ዱል ዲል እንዴት ታደርጋላችሁ የሚለውን አንዳንዱ ፓይለት ጋር ካልገባው የሚላለ በጣም የሚያስቸግሯሉ። እና እነዚህ አፌሽን ሴኩሪቲ በራሱ ሰዎች ትሬኒንግ ይሰጣችኋል። ቴኳንዶን ጨምሮ እንዴት አድርጋችሁ ወደኋላ እጅ ጠምዛችሁ አስራችሁ ማስወጣት ወይም ቦታ ማስያዝ ማስቀመጥ እንደምችሉ ዲቴል ትሬኒንግ ትወስዳላችሁ ማለት ነው። እና እያንዳንዱ ከላይ የተዘረዘሩት ትምህርቶች ፈተና አላቸው። እና በፈተናውም ላይ ከ90 ፐርሰንት በላይ ማምጣት አለባችሁ። ካልሆነ ሬ ኤግዛም ይሰጣችኋል። ሬ ኤግዛም ካላለፋችሁ ከሚቀጥለው ዋሽ ጋር እንድትማሩ ነው የሚሆነው። ካልሆነ ካልሆነ ደግሞ ያሰናብታችኋል አየር መንገዱ ማለት ነው። በሁሉም ጥሩ ውጤት አምጥታችሁ ግን ያው እንደምታውቁት ከእነዚህ ሁሉ ትሬኒንጎች በተጨማሪ ዋና አንደኛው ትሬኒንግ ነው። ዋና ግዴታ ነው። ዋና ማለፍ አለባችሁ፣ መቻል አለባችሁ። ዋና ማችሉ ሰዎች ወይም የውሃ ፎቢ ያለባችሁ መጀመሪያ ሆኖ ከመወዳደራችሁ በፊት የዋናን ወይም ልምምድ ማድረግ አለባችሁ። ወይም የውሃ ፎቢ ያለባችሁ ሰዎች ይህ ማስወገድ አለባችሁ። አለበለዚያ ይሄንን ሁሉ ፕሮሰስ አልፋችሁ ስድስቱንም ትምህርቶች ከዘጠና 9 ፐርሰንት በላይ ያምጥታችሁ ዋና ላይ ካላለፋችሁ ስ ስራ አትጀምሩም አያስጀምሯችሁም። ወዲያው ነው የሚያሰናብቷችሁ። ምክንያቱም ዋና በጣም ቤዚክ ስለሆነ ማለት ነው እና ዋና ትልቁም ቦታ ይዛል ማለት ነው። ከዛ ግራጁዌሽን የሚሆነው ትሬኒንጉ ካለቀ ስራ ተጀምሮ ከስድስት ወር በኋላ ነው ግራጁዌት የሚያደርጓችሁ። እዚህ ላይ ደግሞ በየአመቱ ሪፍሬሽመንት ትሬኒንግ አለ። በየአመቱ ስራ ከጀመራችሁ በኋላ ሪፍሬሽ የሚያደርግ ትሬኒንግ ይሰጣችኋል። እንደገና ፈተናም እየወሰዳችሁ ያላችሁበትን ስታተስ ቼክ ያደርጓችኋል ማለት ነው። ስለ ፕሪ ትሬኒንግ እና ስለ ካብን ክሩ ትሬኒንግ ዲቴል የሰራውላችሁ ቪዲዮ ይህን ይመስላል። ስላዳመጣችሁን እናመሰግናለን። ቻናላችንን ሰብስክራይብ በማድረግ አበረታቱን። ቴንኪዩ